በስም አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። የንጉሡ አገልጋይ ልጅ ፈውስ። ውድ የመራቶ አዶ ተከታታዮች በዛሬው የመጽሐፍ ቅዱስ ታሪክ ዝግጅታችን የምንመለከተው በዮሐንስ ወንጌል ምዕራፍ 4 ከቁጥር 46-54 ላይ የምናገኘውን ነው። ጌታችን ኢየሱስ ክርስቶስም ውሃውን የወይን ጠጅ ወዳደረገበት ወደ ገሊላ ክፍል ወደምትሆን ወደ ቃና ዳግመኝ ሄደ። በቅፍረናውም ልጅ የታመመበት የንጉሥ ወገን የሆነ አንድ ሰው ነበረ። እርሱም ጌታችን ኢየሱስ ከይሁዳ ወደ ገሊላ እንደመጣ በሰማ ጊዜ ወደ እርሱ ሄደ። ሊሞት ቀርቦ ነበርና ወርዶ ልጁን ያደነለት ዘንድ ለመነው። ጌታችን ኢየሱስም ምልክትና ድንቅን ሥራን ካላያችሁ አታምኑ ምን አለው። ያም የንጉሥ ወገን የሆነ ሰው አቤቱ፣ ልጄ ሳይሞት ፈጥነ ወረድ አለው። ጌታችን ኢየሱስም ሂድ ልጅህ ድኗል፤ አለው። ያም ሰው ጌታችን ኢየሱስ በነገረው ቃል አምኖ ነው ሄደ። ሲወርደም አገልጋዮቹ ተቀበሉትና ልጅህ ድኗል ብለው ነገሩት። የዳነበትንም ሰዓቱን ጠየቃቸው። ትናንት በሰባት ሰዓት ነዳዱ ተወው አሉት። አባቱም ጌታችን ኢየሱስ ልጅህ ድኗል ባለበት ሰዓት እንደሆነች አወቀ። እርሱም ቤተሰቦቹም ሁሉ አመኑ። ዳግመኛም ጌታችን ኢየሱስ ከዮዳ ወደ ገሊላ መጥቶ ያደረገው ሁለተኛው ተአምር ይህ ነው። በዚህ ንጉሥ አገልጋይ ታሪክ እውነተኛ እምነት ቀድሞ ተአምርን በማየት ላይ እየተመሰረተ እንዳልሆነ የምንማርበት ነው። እምነት ምንም የሚታይ በሌለበት ጊዜ እንኳን በእግዚአብሔር ማመን ጭምር ነው። ውድ የመራቷዶ ተከታታዮች በቀጣይ እግዚአብሔር ቢፈቅድ ተጨማሪ የመጽሐፍ ቅዱስ ታሪኮችን እናቀርባለን። አገልግሎቱ ለብዙሃን ይደረስ ዘንድ ቻናሉን ላይክ፣ ሼር፣ ሰብስክራይብ በማድረግ አገልግሎቱን ይደግፉ ዘንድ በትሕትና እንጠይቃለን። ስብሃት ለእግዚአብሔር ወለውላዲቱ ድንግል ወለመስቀሉ ክቡር። ይቆየን።